በስማብ ወወልድ መንፈስ ቅዱስ አህዱ አምላክ። መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ አንድ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን ከተጠራ ከጳውሎስና ከወንድማችን ከሶስቴንስ በቆረንቶስ አገር ላለች ለእግዚአብሔር ቤተ ክርስቲያን በኢየሱስ ክርስቶስ ስም ለከበሩና ቅዱሳን ለተባሉ የእነርሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ለሚጠሩ ሁሉ ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ዘንድ ሰላምና ጸጋ ለእናንተ ይሁን። ስለ እናንተ በኢየሱስ ክርስቶስ ከእግዚአብሔር ዘንድ ለእናንተ ስለተሰጣችሁ ጸጋ ዘወትር እግዚአብሔርን አመሰግነዋለሁ። በአነጋገር ሁሉ በእውቀትም ሁሉ ከብራችሁበታልና፣ ለክርስቶስ መመስከሬ በእናንተ እንደ ጸና መጠን ፍጹማንም እንድትሆኑ የጌታችን የኢየሱስ ክርስቶስን መምጣት ተስፋ አድርጋችሁ ፍጹም ጸጋን እንዳታጡ እርሱም በጌታችን በኢየሱስ ክርስቶስ ቀን ያለ ነውር ትገኙ ዘንድ እስከ ፍጻሜ ያጽናችኋል። ከልጁ ከጌታችን ከኢየሱስ ክርስቶስ ጋር አንድ ትሆኑ ዘንድ የጠራችሁ እግዚአብሔር የታመነ ነው። ወንድሞቻችን አንድ ቃል እንድትናገሩ፣ እንዳታዝኑ፣ ፍጹማንም እንድትሆኑ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም እማልዳችኋለሁ፣ እንዳትለያዩም አንድ ልብና አንድ ሐሳብ ሆናችሁ ኑሩ። ወንድሞቻችን ሆይ እንደምትጣሉና እንደምትከራከሩ ከቀሎኤስ ወገኖች ስለ እናንተ ነገሩኝ። እንሆ እርስ በርሳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ የምትሉትን ነግራችኋለሁ። ክርስቶስ ተከፍሏልን? ወይስ በውኑ ጳውሎስ ስለ እናንተ ተሰቅሏልን? ወይስ በጳውሎስ ስም ተጠምቃችኋልን ከቀርስጶስና ከጋይወስ በቀር ከእናንተ ወገን ሌላ ስላላጠመቅሁ እግዚአብሔርን አመሰግነዋለሁ በእርሱ ስም ተጠመቅን የሚል እንዳይኖር ነገር ግን የእስጢፋኖስን ቤተሰብ አጥምቄአለሁ እንግዲህ ሌላ የሚያጠመቅሁት እንዳለ አላውቅም ክርስቶስ ወንጌልን ለመስበክ እንጂ ለማጥመቅ አላከኝምና የክርስቶስን መስቀሉን ከንቱ እንዳናደርግ ነገርን በማራቀቅ አይደለም። የመስቀሉ ነገር በሚጠፉ ሰዎች ዘንድ ስንፍና ነውና ለምንድን ነው? ለእኛ ግን የእግዚአብሔር ኃይል ነው። መጽሐፍ እንዲህ ብሏልና እኔ የጥበበኞችን ጥበብ አጠፋለሁ፣ የመካሪዎችን ምክራ እንቃለሁ። እንግዲህ ጥበበኛ ማን ነው? ጸሐፊስ ማን ነው? ይህን ዓለምስ የሚመረምረው ማን ነው? እግዚአብሔር የዚህን ዓለም ጥበብ ስንፍና አላደረገውምን? ሰዎች በጥበባቸው በማያውቁት በእግዚአብሔር ጥበብ ስንፍና በሚመስላቸው ትምህርት ያመኑትን ሊያድናቸው እግዚአብሔር ወዷልና አይሁድ ምልክትን ይጠይቃሉ የጽር ሰዎችም ጥበብን ይሻሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይህም ለአይሁድ ማሰናከያ ለአይሕዛብም ስንፍና ነው ለእኛ ለዳን ነው ግን ከአይሁድ ከአረሜም ብንሆን ክርስቶስ የእግዚአብሔር ኃይል ነው የእግዚአብሔርም ጥበብ ነው የእግዚአብሔር ስንፍና ከሰው ይልቅ ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና ወንድሞቻችን እንግዲህ እንዴት እንደተጠራችሁ እዩ። በሥጋ እጅግ ብዙዎች አዋቂዎች አይደላችሁምና፣ ብዙዎች ኃያላንም አይደላችሁምና፣ በዘመድም ብዙዎች ደጋጎች አይደላችሁምና። ነገር ግን እግዚአብሔር ጥበበኞችን ሊያሳፍር የዚህን ዓለም ሰነፎች መረጠ። ኃይለኞችን የሚያሳፍር ዘንድ እግዚአብሔር የዚህን ዓለም ደካሞች መረጠ። አለን የሚሉትን የሚያሳፍር ዘንድ ዘመድ የሌላቸውንና የተናቁትን ከቁጥር ያልገቡትን እግዚአብሔር መረጠ ሰው ሁሉ በእግዚአብሔር ፊት እንዳይመካ። እናንተም በኢየሱስ ክርስቶስ ከእርሱ ናችሁ፤ በእርሱም ከእግዚአብሔር ጥበብንና ጽድቅን፣ ቅድስናንና ቤዛነትን አገኘን። መጽሐፍ እንዳለው የሆን ዘንድ የሚመካ በእግዚአብሔር ይመካም። ምዕራፍ ሁለት ወንድሞቻችን ሆይ እኔም ወደ እናንተ በመጣሁ ጊዜ በማባበልና ነገርን በማራቀቅ የእግዚአብሔርን ትምህርት ላስተምራቸው የመጣሁ አይደለም። ከተሰቀለው ከኢየሱስ ክርስቶስ በቀር በእናንተ ዘንድ ሌላ ነገር እሰማለሁ ብዬ አልጠረጠርሁም ነበር። እኔም በድካምና በፍርሃት በብዙ መንቀጥቀጥ መጣሁ። ቃሌም ትምህርቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም፤ ማመናችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን። ለአዋቆች ጥበብን እንነግራቸዋለን፤ ነገር ግን የዚህን ዓለም ጥበብ ወይም ያልፉ ዘንድ ያላቸውን የዚህን ዓለም ሹሞች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔር ጥበብ በምሥጢር እንናገራለን። ጊዜ ዓለም ሹሞችም አላወቁትም። ይህንስ ቢያውቁ ኖሮ የክብር ባለቤትን ባልሰቀሉትም ነበር። ነገር ግን መጽሐፍ ዓይን ያላየው ጆሮም ያልሰማው በሰውም ልቦና ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ነው ብሎ የለምን? ለእኛም እግዚአብሔር በመንፈሱ ገለጠልን። መንፈስ ቅዱስ የእግዚአብሔርን ጥልቅ ምሥጢሩን ያውቃልና በሰው ልቡና ያለውን የሚያውቅ ሰው ማን ነው? በእርሱ ያለችው ነፍሱ ናት እንጂ። እንዲሁም ከእግዚአብሔር መንፈስ በቀር የእግዚአብሔርን ሐሳብ የሚያውቅ የለም። እኛ የዚህና ዓለም መንፈስ የተቀበልን አይደለም። ነገር ግን እግዚአብሔር የሰጠንን ጸጋ እናውቅ ዘንድ ከእግዚአብሔር የሚሆነውን መንፈስ ተቀበልን። ይህም ትምህርታችን ከሰው የተገኘ ትምህርት አይደለም፣ የአነጋገር ጥበብም አይደለም፣ መንፈስ ቅዱስ የገለጸው ትምህርት ነው እንጂ መንፈስ መንፈሳዊ ጥበብም ከመንፈስ ቅዱስ የሚሆነውን መርምረው ለሚያውቁ ለመንፈሳውያን ነው። ለሥጋዊ ሰው ግን የእግዚአብሔር መንፈስ ነገር ሞኝነት ይመስለዋልና አይቀበለውም፣ በመንፈስም የሚመረምር ስለሆነ ሊያውቅ አይችልም። መንፈስ ቅዱስ ያደረበት ሰው ግን ሁሉን ይመረምራል፣ እርሱን ግን የሚመረምረው የለም። የእግዚአብሔርን ሐሳብ ማን ያውቃል? መካሩስ ማን ነው? እኛ ግን ክርስቶስ የሚገልጠው እውቀት አለን። ምዕራፍ 3 ወንድሞቼ ሆይ፣ እኔስ የሥጋና የደም እንደመሆናችሁ ክርስቶስንም በማመን ሕፃናት እንደመሆናችሁ እንጂ እንደ መንፈሳዊ ያላስተምራችሁ አልቻልኩም። ወተትን ጋትኳችሁ፣ ጽኑ መብልም ያበልኋችሁ አይደለም። ግን አልጠነከራችሁምና በሥጋዊ ሕግም ትኖራላችሁና፣ እርስ በርሳችሁ የምትቃኑና የምትከራከሩ ከሆነ ግን ሥጋውያን መሆናችሁ አይደለምን? እንደ ሰው ልማድስ የምትኖሩ መሆናችሁ አይደለምን? ከመካከላችሁ እኔ ጳውሎስ ነኝ የሚል አለና ሌላውም እኔ የአጵሎስ ነኝ ቢል እናንተ ሥጋውያን መሆናቸው አይደለምን? እንግዲህ ጳውሎስ ምንድን ነው? አጵሎስስ ምንድን ነው? እነርሱስ በቃላቸው ያመናቸው አገልጋዮች ናቸው። ለእያንዳንዱም እግዚአብሔር እንደሰጠው እኔ ተከልኩ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር አሳደገ። አሁንም የሚተክልም ቢሆን የሚያጠጣም ቢሆን የሚጠቅመው ነገር የለም፣ የሚያሳድግ እግዚአብሔር ነው እንጂ። የሚተክልም የሚያጠጣም አንድ ናቸው። ሁሉም እንደ ድካማቸው ዋጋቸውን ይቀበላሉ። በእግዚአብሔር ሥራ እንተባበራለንና የእግዚአብሔር አገልጋዮችንንና እናንተም የእግዚአብሔር ሕንፃ ናችሁ። እግዚአብሔር እንደ ሰጠኝ ጸጋ መጠን እንደ ብልሄ ጠራቢዎች አለቃ ሆኜ እኔ መሠረቱ ጣልኩ፣ ሌላውን ብርሱ ላይ ያንጻል። እያንዳንዱ ግን ብርሱ ላይ እንዴት እንደሚያንጽ ይጠንቀቅ። ነገር ግን ከተመሠረተው በቀር ሌላ መሠረት ሊመሠርት የሚችል የለም፣ መሠረቱም ኢየሱስ ክርስቶስ ነው። በዚህ መሠረት ላይ በወርቅና በብር በከበረ ድንጋይና በእንጨት በሳርና በአገዳ የሚያንጽ ቢኖርም የእያንዳንዱ ሥራ ይገለጣል፣ እሳትን በፈተነው ጊዜ ቀኑ ይገልጠዋል፣ የእያንዳንዱንም ሥራ እሳት ይፈትነዋል። ሥራው ጸንቶ የተገኘለት ሰው ዋጋውን የሚቀበል እርሱ ነው። ሥራው የተቃጠለበት ግን ዋጋውን ያጣል፣ እርሱም ከእሳት እንደሚድን ሰው ይድናል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስም በእናንተ ላይ አድሮ እንደሚኖር አታውቁም? ምንም የእግዚአብሔርን ቤተ መቅደስ የሚያፈርሰውን ግን እርሱን ደግሞ እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ነውና የእግዚአብሔር ቤተ መቅደስም እናንተ ራሳችሁ ናችሁ። እንግዲህ ያስ የእግዚአብሔርን ቤተ መቅደስ አታርክሱ፣ ራሳችሁን አታሰቱ። ከመካከላችሁ በዚህ ዓለም ጥበበኛ እንደሆነ የሚያስብ ሰው ጥበበኛ የሆን ዘንድ ራሱን አላዋቂ ያድርግ። የዚህ ዓለም ጥበብ በእግዚአብሔር ዘንድ ድንቁርና ነውና፣ መጽሐፍ እንዲህ ብሏልና ጠቢባንን የሚገታቸው ተንኮላቸው ነው። ዳግመኛ የጥበበኞች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል ብሏል። ስለዚህም እንግዲህ አንዱስ እንኳ በሰው አይመካ፣ ሁሉ የእናንተ ነውና፤ ጳውሎስም ቢሆን አጵሎስም ቢሆን ጴጥሮስም ቢሆን፣ ዓለምም ቢሆን፣ ሕይወትም ቢሆን፣ ሞትም ቢሆን፣ ያለውም ቢሆን፣ የሚመጣውም ቢሆን ሁሉ የእናንተ ነው። እናንተ ግን የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። ምዕራፍ አራት እኛ የክርስቶስ አገልጋዮችና የእግዚአብሔር የምስጢሩ መጋቢዎች እንደሆን ሰው ስለ እኛ እንዲህ ያስብ እንግዲህ በዚህ ከመጋቢዎች እያንዳንዱ ቸርና ታማኝ ሆኖ እንዲገኝ ይፈልጋል ለእኔስ በእናንተ ዘንድ መመስገን ውርደት ነው ጻድቅ ብትሉኝ በመዋቲ ሰው ዘንድም ቸር ብላችሁ ብታከብሩኝ እኔ ለራሴ አልፈርድም የሚያጠራጥረኝና ትዝ የሚለኝ ነገር የለም በዚህም ራሴን አላመጻድቅም እግዚአብሔር ይመረምረኛልና ጊዜው ሳይደርስ ዛሬ ለምን ትመረምራላችሁ? በጨለማ ውስጥ የተሰወረውንም የሚያበራም የልብን ሐሳብም የሚገልጥ ጌታችን ይመጣል። ያን ጊዜ ሁሉም ዋጋውን ከእግዚአብሔር ዘንድ ይቀበላል። ወንድሞቻችን ሆይ እኔም አጵሎስም ብንሆን መከራ የተቀበልነው ነው ስለ እናንተ ነው። እናንተ እንድትማሩ ከመጻሕፍት ቃል ሞታችሁ በወንድሞቻችሁ ላይ እንዳትታበዩ ነው። ማን ይመረምርሃል? የምትታበይስ በምንድን ነው? ከሌላ ያላገኝኸው አለን ያለህንም ከሌላ ካገኘህ እንዳላገኘ ለምን ትኮራለህ እናንተ አሁን ጠግባችኋል በልጽጋችኋልም ያለእኛም ፈጽማችሁ ነግሳችኋል እኛም ከእናንተ ጋር እንድንነግስ ብትነግሱ አግባብ ብሆነ ነበር እኔ ስለ ሞት ዝግጁዎች እንደመሆናችን እኛን ሐዋርያቱን እግዚአብሔር የኋለኞች ያደረገን ይመስለኛል እኛ ለሰዎችም ለአለቆችም ለዓለምም መዘባበቻ ሆኖናልና እኛ ስለ ክርስቶስ ብለን አላዋቂዎች ነን እናንተ ግን በክርስቶስ ጠቢባን ናችሁ እኛ ደካሞች ነን እናንተ ግን ብርቶዎች ናችሁ። እናንተ ክቡራን ናችሁ፣ እኛ ግን የተዋረድን ነን። እኛ እስከዚህ ቀን ድረስ እስከዚች ቀን ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንሰደዳለን፣ ማረፊያም የለንም፣ እንደበደባለንም በእጃችን ስራ እያገለገልን እንደክማለን። ይረግሙናል፣ እኛ ግን እንመረቃቸዋለን፣ ያሳድዱናል፣ እኛ ግን እንጸልይላቸዋለን። እንታገሳቸዋለንም። ይሰድቡናል፣ እንማልዳቸዋለን። በዓለም እንደ ጊጤ ቢሆን በሁሉም ዘንድ የተናቅን ሆን። ይህንም የጻፍሁላችሁ ላሳፈራችሁ አይደለም፣ ልጆቼና ወዳጆቼ እንደመሆናችሁ ልመክራችሁና ላስተምራችሁ ነው እንጂ። እኔ ለሁላችሁ ቤዛችሁ ነኝ፣ እናንተ ግን አላፈራችሁኝም። በክርስቶስ ብዙ መምህራን ቢኖሯችሁም አባቶቻችሁ ብዙዎች አይደሉም፣ እኔ በኢየሱስ ክርስቶስ በትምህርት ወልጃችኋለሁና ወንድሞቻችን ሆይ፣ እኔን እንድትመስሉ ማለዳችኋለሁ። ስለዚህም በየስፍራው በአብያተ ክርስቲያናት ሁሉ እንዳስተማርኩ በክርስቶስ ኢየሱስ የሄድሁበትን መንገድ ይገልጥላችሁ ዘንድ በእግዚአብሔር የታመነና ልጄ ወዳጄ የሆነ ጢሞቴዎስን ልኬላችኋለሁ። እነሆ ወደ እናንተ ስላልመጣሁ ከእናንተ ወገን የታበዩ ሰዎች አሉ። እንኪያስ እግዚአብሔር ቢፈቅድ ፈጥኜ እመጣለሁ። ነገር ግን የተቢተኞችን ነገር አለሻም ኃይላቸውን እንሻለሁ እንጂ የእግዚአብሔር መንግሥት በኃይል እንጂ በቃል አይደለምና። እንዴት ሆኜ ወደ እናንተ ልመጣ ትወዳላችሁ? በበትር ነውን ወይስ በፍቅርና በቅንነት መንፈስ? ምዕራፍ አምስት በእናንተ ላይ ዝሙት ይሰማል። እንደዚህ ያለው ዝሙትም አረማውያን እንኳ የማያደርጉት ነው። የአባቱን ሚስት ያገባልና፣ እናንተም ከዚህ ጋር ትዕቢተኞች ናችሁ። ይልቁንም ይህን ያደረገው ከእናንተ ይለይ ዘንድ ለምን አላዘናችሁበትም? እኔ በሥጋዬ ከእናንተ ጋር ባልኖር በመንፈሴ ከእናንተ ጋር አለሁና ከእናንተ ጋር እንዳለ ሆኜ ይህን ሥራ የሠራውን እፈርድበታለሁ። በጌታችን በኢየሱስ ክርስቶስም ተሰብስባችሁ በእኔ ሥልጣን በጌታችን በኢየሱስም ኃይል ሥጋውን ጎድቶ ጌታችን ኢየሱስ ክርስቶስ በሚመጣበት ቀን ነፍሱ ትድን ዘንድ እንዲህ ያለውን ሰው ለሰይጣን አሳልፋችሁ ስጡት። እንግዳስ መታበያችሁ መልካም አይደለም። ጥቂት እርሾ ብዙ ሊጥ እንደሚያመጥ እንደሚያመጥ አታውቁምን? እንግዲህ ለአዲስ ቡሆ ትሆኑ ዘንድ አሮጌውን እርሾ ከእናንተ አርቁ። ገና ቂጣ ናችሁና ፋሲካችን ክርስቶስ ተሰውቱ የለምን? አሁንም በዓላችሁን አድርጉ። ነገር ግን እውነትና ንጽሕና ባለው እርሾ ነው እንጂ በአሮጌው እርሾ በኃጢአትና በክፋት እርሾም አይደለም። ከዘማውያን ጋር አንድ እንዳትሆኑ በዚህ መልእክት ተጻፍኩላችሁ። የዚህ ዓለም ዝሙት ብቻ አይደለም፣ ቀማኞችና ዘራፊዎች፣ ጣዖትን የሚያመልኩ ደግሞ አሉ። ያለዚያ እስከዚህ ዓለም ልትለዩ ይገባል። አሁንም ከወንድሞች መካከል ዘማዊ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም አመፀኛ ወይም ተራጋሚ ወይም ሰካራም ወይም የሚቀማ ቢኖር እንደዚህ ካለ ሰው ጋር አንድ እንዳትሆኑ ጻፍሁላችሁ። እንደዚህ ካለ ሰው ጋር መብልም እንኳ አትብሉ። ምን አግዶኝ፣ በውጭ ባለው ላይ እፈርድበታለሁ። እናንተስ በውስጥ ከእናንተ ጋር የሚኖሩትን ፈርዳችሁ ቅጧቸው። በውጭ ያሉትን ግን እግዚአብሔር ይፈርድባቸዋል ይቀጣቸዋልም። ክፉውን ከእናንተ አርቁ። ምዕራፍ ስድስት ይቀጥላል። ረድኤተ እግዚአብሔር አይለየንም።